በሰሜን አሜሪካ የኮሎራዶና አካባቢው ሀገረ ስብከት የ2017 ዓ.ም የስራ እንቅስቃሴ አመታዊ ሪፖርት ቀደም ሲል ለጠቅላይ መንበረ ፓትርያርክ የላክን ሲሆን በአጭሩ ለመግለጽ ያህል ሀገረ ስብከታችን አስር አጥቢያ አብያተ ክርስቲያናት ያሉት ስድስቱ በቂ አገልጋዮች ያላቸውና ሰፊ አገልግሎት የሚከናወንባቸው፣ አራቱ ደግሞ በአንድ በሁለት እና በሶስት አገልጋዮች ከሞላ ጎደል አገልግሎት የሚሰጥባቸው ናቸው። በኒው ሜክሲኮ በእመቤታችን የጽዋ ማህበር ስም ለተሰባሰቡ ምዕመናን ልኡካንን በመመደብ ወደ ቤተ መቅደስ አገልግሎት ለማድረስ የወንጌል ትምህርት እየተሰጣቸው ይገኛል። ሰበካ ጉባኤ በሁሉም አጥቢያ አብያተ ክርስቲያናት ተቋቁሟል። ስብከተ ወንጌል በአገረ ስብከቱ ማዕከልነት በየአጥቢያ አብያተ ክርስቲያናት ከንግስ በዓላት በተጨማሪ መርሃ ግብር ተነድፎ የሐዋርያዊ አገልግሎት ስምሪት በማከናወን ላይ እንገኛለን። በዙም ኮንፈረንስ ሁሉንም አጥቢያ አብያተ ክርስቲያናት ያካተተ ትምህርትና ስልጠና በየአጥቢያ አብያተ ክርስቲያናት ይሰጣል። የካህናት አስተዳደር ክፍል በሀገረ ስብከቱ ስር ባሉት አጥቢያ አብያተ ክርስቲያናት የሚገኙ አገልጋዮች ካህናትና ዲያቆናትን ሙሉ አድራሻ ስልክና ኢሜል በመቀበል ከትምህርት ክፍሉ ጋር በመተባበር የአጭር የመካከለኛና የረጅም ጊዜ እቅድ በማውጣት ለማህበረ ካህናትና ዲያቆናት ኮርስ እየተሰጠ በተደረገው ጥናት መሰረት አመርቂ ውጤት እየተመዘገበ ይገኛል። በሀገር ስብከቱ የተመደቡ አንድ የአብነት መምህር በሀገር ስብከቱ አቅራቢያ ያሉትን አጥቢያ አብያተ ክርስቲያናት ህጻናት በየሳምንቱ ለሦስት ቀናት የአብነት ትምህርት በማስተማር በዘፈቀደ ይጮሁ የነበሩ ሳይሆን የዜማ ልክ ጠብቀው የሚቀድሱ አርባ አምስት ህጻናት ለማድረግ ዲቁና አብቅተናል። የሰንበት ትምህርት ቤት ህጻናት አዳጊ እና ወጣቶች በሚል በሶስት ግሩፕ በማደራጀት እና በመመደብ ኦርቶዶክሳዊ ተዋሕዶ ሃይማኖታቸውን የቤተ ክርስቲያናቸውን እና የሀገራቸውን ታሪክ ባህልና ትውፊት እንዲያውቁ እንዲሁም የግዕዝና የአማርኛ ፊደላትን በዕለተ ሰንበት እና በእረፍት ጊዜያቸው በመማር ላይ ሲሆኑ፣ በአሁኑ ወቅት በግዕዝና በአማርኛ ቋንቋ የተጻፉ መጻሕፍትን አቀላጥፈው ማንበብ ጀምረዋል። ምግባር ሰናይን በተመለከተ በሀገራችን በተከሰተው ወቅታዊ ችግር ከቤት ንብረታቸው ከቀያቸው ተፈናቅለው በየቦታው በችግር ላይ ላሉ ወገኖቻችን በየአህጉረ ስብከቱ ስንረዳቸው መቆየታችን ይታወቃል። በ2017 ዓ.ም በወላይታና ሌሎች አካባቢዎች በተከሰተው የርዕደ መሬት እና የጎርፍ አደጋ ከየአጥቢያው የተሰባሰበው የተሰባሰበ ሁለት ሚሊዮን የኢትዮጵያ ብር ለሁለት ዞኖች ለእያንዳንዳቸው አንዳንድ ሚሊዮን ለግሰናል። በዩታ ላተርስ ደይ ከተባለ በጎ አድራጊ ድርጅት ለቤተክርስቲያን አገልግሎት የሚሰጥ ትልቅ ቤትና እንዲሁም ለቤቱ እድሳት የሚውል አንድ አንድ ሚሊዮን አራት መቶ ሺህ ዶላር በመመደብ ለዩታ አመረኖህ ኪዳነ ምህረት ሰርተው ያስረከቡ ስለሆነ ይህ ታላቅ መንፈሳዊ ጉባኤ ድርጅቱን እና ለዚህ ስጦታ መገኘት ትልቁን ሚና የተጫወቱትን የሃይማኖት ተቋማት ጠቅላይ ጸሐፊ ክቡር ሊቀትጓን ታጋይታደለን እንዲያመሰግንልን በአክብሮት እንጠይቃለን የህንፃ ቤተ መቅደሱን ቡራኬ በተመለከተ የአገር ስብከታችን ሊቀ ጳጳስ የነበሩት ብፁዕ አቡነ ናትናኤል ወደ ቅድስት ሀገር ኢየሩሳሌም የተዛወሩበትና ሀገር ስብከቱን ደርበው እንዲመሩ የተመደቡት ብፁዓ ወነና ወደ ሀገር ስብከታቸው ያልገቡበት ወቅት በመሆኑ በብፁዓ ቅዱስ አባታችን መልካም ፈቃድ ብፁዓ አቡነ ጢሞቴዎስ የከንባታ አላባና ዳውሮ ኮንታ ሀገር ስብከት ጳጳስ ሰኔ 20 ቀን 2017 ዓመተ ምህረት የቤተ ክርስቲያኑ ንውራ የፈጽመው ቅዳሴ ቤቱ ተከብሯል። የሁለቱን ብፁዓን አባቶች ሽኝትና አቀባበል በተመለከተ ሰኔ تم pues 8 2017 ዓመተ ምህረት ሀገር ስብከቱን ለ8 ዓመታት የመሩትን ብፁዕ አቡነ ናትናኤልን በክብር ሸኝተናል። ሰኔ 28 ቀን 2017 ዓመተ ምህረት ብፁዕ አቡነ ናትናኤልን ከደንቨር ዳግማዊት ግሸን ማርያም በክብር ተቀበለናቸዋል። በአቀባበሉ መርሃ ግብር ላይም ታላቁ አባት ብፁዕ አቡነ ኤልያስ የሰዊድን ሀገር ስብከት ሊቀጳጳስ፣ ብፁዕ አቡነ ጢሞቴዎስ የከንባታ ዳውሮ ኮንታ የአላባና ጠንባሮ ሀገረ ስብከት ጳጳስ በመገኘት ብፁዕነታቸውን በሚገባ ለማህበረ ምእመናን አስተዋውቀዋል። በማግስቱ ሰኔ 292017 ዓ ም የመጥምቀ መለኮት ቅዱስ ዮሐንስ በዓለ ልደት በደብረ ሰላም መድኃኒዓለም ቤተ ክርስቲያን ከሁለቱ ብፁዓን አበውና ከየስቴቱ ከመጡ ሊቃውንተ ቤተ ክርስቲያን ጋር በመገኘት ብፁዕነታቸው ቀድሰው በማቁረብ ሰፊ ትምህርተ ወንጌል ሰጥተዋል። ሰኞ ሰኔ 30 ቀን 2017 ዓመተ ምሕረት በመንበረ ጵጵስናቸው በመገኘት ከአገር ስብከቱ ሰራተኞች ጋር ትውውቅ በማድረግ ለቀጣይ አገልግሎት አስፈላጊውን የሥራ መመሪያ ሰጥተዋል። በዚያው አያይዘው የጾመ ፍልሰታን ሱባኤ በመንበረ ጵጵስናቸው ጽራረ ማርያም ግሸን ቅድስት ማርያም ተገኝተው ለሊት ሰዓታት ቆመው ቀን ቀድሰው በማቁረብና ትምህርተ ወንጌል በመስጠት የቆዩ ሲሆን በተጨማሪም የደብሩ ሰበካ ጉባኤ ለሀገር ስብከቱ የሰጠው ረጅም ጊዜ ቆይታ ያለውን መንበረ ጵጵስና እንዲያድስ በሰጡት አፋጣኝ አባታዊ መመሪያ መሰረት ሰበካ ጉባኤው የብፁዕነታቸውን መመሪያ በመቀበል በአጭር ጊዜ መንበረ ጵጵስናውን አድሶ ያስረከበ በመሆኑ ምስጋናችን ከፍ ያለ ነው። በመጨረሻም የመንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ ከሀገር ስብከቱ ገቢ ላይ ሊከፈል የሚገባውን ፐርሰንት በተመለከተ ቀደም ብለን አምስት ሺህ ዶላር እንዲሁም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ላዘጋጀው ለዚህ አብይ መንፈሳዊ ጉባኤ ስፖንሰር ለመሆን 500000 የኢትዮጵያ ብር በድምሩ 10 ሚሊዮን ብር ገቢ ያደረግንበትን ደረሰኝ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ናትናኤል ለብፁዕ ቅዱስ አባታችን እንዲያስረክቡልን በታላቅ ትህትና እንጠይቃለን።